ለወንድሞቻችን እንደው ለአፋሮችስ መልእክት እንደው አጭር መልእክት ለአፋር ወንድሞቻችን እንግዲህ ዙሮ ዙሮ ላኢላሃ ኢላላህ ሙሐመድን ረሱሉላህ የሚለው ገመድ ምንጊዜም ቢሆን የማይበጠስ ገመድ ስላስተሳሰረን፣ አፋር ልጆቻችን፣ አፋር ወንድሞቻችን ሀንግዲቾዲያ መገዳደል ይብቃን። አማራ አፋር የሚለው ነገር ይብቃን። ሙስሊም የሚለው ነገር ይግዛን። አፋርም ሙስሊም ነው፣ አማራውም ሙስሊም ነው። ሁሉም ላኢላሃ ኢለላህ ባይ ነው። ሁሉም አላህን እንፍራ፣ ሁሉም አላህን እንፍራ። የአላህ ተከታይነን፣ የአላህን ትእዛዝ ምልይነን፣ የነብዩ ተከታይነን። ሁሉም አፋርም አፋርነቱን ይዞ አይደለም ቀብር የሚገባው ላኢላሃ ኢለላህ ይዞ ነውና እባካችሁ ተሳተፉ። ለሰላም እንሳተፍ። ይብቃን መገዳደል። ይብቃ ይብቃ እንላለሁኝ። አሰላሙ አለይኩም። ጠብቀው ሰላም ይሆናል ብለን ነው የምንለው። የወጡ ህጎች ብዙ አሉ። ኢንሻአላህ ከወጡ ህጎች ከሁሉም ያሉ ወንጀለኞችን በአገር ባህል መጀመሪያ፣ አሁን መቼም ወደፊት ቋሚ ህግ እስክምናቋቁም ድረስ በአገር ባህል፣ ያው ማንኛውም ሌባም ሆነ ከገዳይም ሆነ ማንኛውም ከአገር ባህል በአገር ባህል እንይዛለን፣ በሸሪያ እንይዛለን። በብዙ ነገሮች ወጥረን ይዘን ከዛም ቢካለ ደግሞ ወደ መንግስት እናስተላልፋል ብለን በይህ ወጥቷል፣ ህጉ ኢንሻአላህ። ይሄ እንዲተገበር ሁላችሁም ሁላችሁም ይሄ ሰላም የሚመለከተው ሁሉ በጎናችን እንዲቆም ኢንሻአላህ እንፈልጋለን። ይሄ ነው ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ በባለፈው በጉርቡ መልእክት ተላልፎ ነበረ። አማራዎችም ከአንድ ቦታ ላይ ሀሮ ማዕከል ላይ እንገናኝ አፋሮችም ደግሞ አንድ ቦታ ላይ መርጣችሁ እንደምትገናኙ በጉርቡ ተላልፎ ነበር። እኛ ዛሬ ማሻአላህ በተሳካ ሁኔታ ከራያ ቆቦ ወርቄ ቁጥር 25 አረዲት ጀምሮ ያለ አመራርም የሃይማኖት መሪዎች፣ ሀገር ሽማግሌዎች ተሰባስበናል። ስለዚህ እስከ ዛሬ ስናሳልፋቸው የነበሩ ስንፈጽማቸው የነበሩ እያየን ዝም ስንላቸው የነበሩ ነገሮችን ገምግመን በጣም የሚያስጠላና አጸያፊ የሆኑ ተግባራቶች ናቸው ሲፈጸሙ የነበሩትና አሁን እነሱን አውግዘን ኢስላም ብሔር የለውም፣ ኢስላም ደንበር የለውም ኢስላም ዘር የለውም ጎሳ የለውም። ስለዚህ ኢስላም በሚያስተሳስረን ገመድ አንድ ሆነን ሰላማችንን ወደ ነበረበት እንዲመለስ ለአፋሮቹ የሚሆን ለአማራዎቹ መቼም በአንድ መንገድ እንሄድ ነው። ብዙ ተለፍቷል፣ ብዙ ተደክሟል። የደከምን ድካም እዚህ ደርሷል። ያን ሁሉ አላዋጣንም። አሁን እስቲ መለስ እንበል። እንደዚህ ያለ ቴክኖሎጂ ረቆ እንደዚህ ያለ ቴክኖሎጂ አንድ ቦታ ላይ ቁጭ ብለን አስር ሀያ አምሳ ሰው እየተነጋገርን እያወራን የምንጋደለው መጋደል ድሮ አባቶቻችን የማያውቁት ሲጋደሉ በነበረው መጋደል አሁን የምንሰራው ስራ እያስጠየፈ ስለሆነ፣ ማቢና ማቢና ማቢና አፋር አመራር አቶ ሁሴን ዘገየ ይባላል። እንግዲህ ዜሮ ሀያ አምስት ቀበሌ ማለት አረሪት ነው። እንግዲህ ከዛ ተነስቶ እዚህ መጥቶ ውይይታችንን ተካፍሏል። ሁሴን እንግዲህ ምን ትላለህ? ስለ ዛሬ ውይይት ምን ያህል ደስተኛ ነህ? ምን ያህልስ ልተገብረው ተነስተሃል? በጣም ከሚገባ በላይ ደስ ብሎኛል ወደፊት ያለውን ችግር ትተነ ወደፊት ለዘላቂ ልማት በአንድ ላይ እኛ ወደ ጭፍራ እናንተ ወደ አረዲት መታችሁ በአንድ ባንዲ ላይ እንድናለማ በጣም የዛሬው ውይይት በጣም ደስ ብሎኛል ከሚገባ በላይ ለምን እናንተ ሙስሊም ናችሁ እኛ ሙስሊም ነን በሃይማኖታችን መጋደል ስለማይፈቅድ በጣም ደስ ብሎኛል እናንተም ቁርማ የገባውን ሀብታ የሚያረባውን ሰው ወደ ውይይቱ ስባችሁ መከራችሁ ወዲ ቀጣይ ላለው የወንድሞቻችን ከአፋር ጋር ያለን ግንኙነት ያማረና የሰመረ እርቁ ዘላቂነት ያለው እንደስተዛሪው ተጀምሮ የሚፈርስ ሳይሆን ጥንት ነበር እኮ እንደዚህ ሲደረግ የነበረው ተብሎ ታሪክ የሚሰራበት ውይይት የተደረገበት አጋጣሚ ነውና በእኛ በኩል በጣም ደስ የሚል ጊዜ ነው። አንድ ሀሳብ አንድ ዓላማ ይዘን ሁሉም የተገኘው አካል በስሜት ወደ ቀበሌ ወርዶ ታች ያለውን ጫካ የገባውን ጫካ የሚውለውን ማህበረሰብ በቁርጠኝነት ለማሳመንና ይህን ሰላም ወደ ግቡ ለማድረስ በቁርጥ ሃሳብ በድምዳሜ የተለያየንበት መድረክ ነው። ማቢና ማቢና ማቢና አፈሬ አወያይ አማራ ሲናማልግራማ ገሪናይ ጋሪኖ ማቢና ያነማ ሀዶል ተሳኩ አላ ኮቦ ሀማ ያነማ ያገቡ አራሪት ሀማ ያነ ያኬ መሪ ሲብሰባል ጋሕኔ ይስን ካዱ ተማና ሀባይ አዎው ሀቤኒኮዲህ አይሶል ናር ያናም ሂናይ ባሮ ቡሳ ካሎላሲኒካልእንግዲህና የተከበራችሁ ተከታታዮች በሙሉ አሁን አይደለም ሀቂቃ የአፋርና በወሎ መካከል አለመግባባት የተፈጠረ በጣም ቆይቷል። እኔም ደሞ ካነሳሁ ትንሽ ዋላ አደረብ ያለሁ ዛሬ ደግሞ ሰው አግኝቼ ጓደኛ አግኝቼ በጣም ብዙ አባቶችና ወንድሞችን አግኝቼ ነገሩ ከዚህ ደርሷል። ኢንሻአላህ አሁንም ቀጣይነት ያለው ይሆናል። ዛሬ አጠቃላይ ውይይት ተወያይተናል። በሸሪዓ መሪዎችና ደግሞ በቄዴዎች አጠቃላይ በአመራሮች የሚ የሚገደብ ተኩስ የተሰማበት ቦታ ካለ መቀጮ ተዘጋጅቶ ሸሪዓ መሪዎች እንደገና ደግሞ ሰደቃውን እንዳይበሉ ጠንከር ያለ መልእክት ተላልፎ ጠንከር ያለ አጀንዳ ተይዞለት ዛሬ ተወያይተን ጨርሰናል። በወንድሞቻችን እንግዲህ በአፋሮች በኩል ያለውን መልእክት ደግሞ እንጠብቃለን። እነሱም ተሰጥቷቸዋል። ሰሞኑን እንግዲህ የሚሰሩት ስራ አላቸው እነሱም ሀቂቃ ብዙ የሚንቀሳቀሱ ወጣቶች ፈጥረናል በአፋር ክልል ላይ። እነሱ ደግሞ ይሄን ጉዳይ አሳስቧቸው የሚንቀሳቀሱ በጭፍራም በእዋም በአውራም ያሉ ወጣቶች አሉ። የፖለቲካ አመራሮችም አሉ። እነሱን መልእክታቸውንና የደረሱበትን ደግሞ እንፈልጋለን። እኛ ከዚህ ደርሰናል፣ ስራ እየሰራን ነው፣ ቀጣይነት አለው። በሶስት ቀን በአራት ቀን እንሻአላህ ደግሞ ሌላ መልእክት ይጠብቃቸዋል። ላለሁኝ መገዳደል አይጠቅመንም፣ ከወንድሞቻችን ላይ ጥይት አንተኩስም፣ ይብቃን በሚል ውሳኔው ተወስኗል። ላለሁ ሰላም አለይኩም ወረህመቱላህ